መንግስት የዜጎችን የመሰረተ ልማት ጥያቄ ለመመለስና እንዲሁም ፍላጎቱን ለማሳካት ለመልካም መስተዳደር ጥያቄ ሆነው የቆዩ የመሰረተ ልማት ጥያቄዎችን ምላሽ ለመስጠት በትኩረት እየሰራ ይገኛል። ለዚህም ማሳያ ሰሞኑን በተለያዩ አካባቢዎች ፕሮጀክቶች ተቀርጸው ተጀምረው ብቻ ሳይሆን አልቀው ለምረቃ መብቃታቸው አንዱ ነው። ሰላም፣ ጤና፣ ፍቅር በያላችሁበት ይስጣችሁ። የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች ጀምሮ መጨረስን የሚያውቅ መንግስት በሰሞኑ በርካታ የተለያዩ ፕሮጀክቶች በተለያዩ አካባቢዎች ተመርቀው ከማህበረሰቡ ላይ እንግልትን የሚቀንሱና ልማትን የሚያፋጥኑ ፕሮጀክቶች ክፍት ሆነዋል። እኛም በዚህ ምረቃ ፕሮግራም ላይ ተገኝተን አንድ መሰናዶ አሰናተን እንካችሁ ብለናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ልቶ የመስኖ ኤጀንሲ ዋና ስራ አስኪያጅ አቶ ካሳ ያሉ አጠር ያለ መግለጫ ይሰጡናል። የወልዲያ መስኖ ፕሮጀክት አንዱ ነው። የወልዲያ መስኖ ፕሮጀክት በነባሩ ክልል በ2015 መጀመሪያ አካባቢ ተጀምሮ በደቡብ ስራዎች ኮንስትራክሽን ድርጅት ተጀምሮ ስራው በውጤት ሳይሄድ በጣም የዘገየ፣ ይሁንና ክልላችን በአዲስ መልክ ከተቋቋመ በኋላ ለፕሮጀክቶች በተሰጠው ከፍተኛ ትኩረት ቀድሞ ከደቡብ ስራዎች ኮንስትራክሽን ድርጅት ውሉን በማቋረጥ በአዲስ መልክ ጨረታ በማውጣት ግንባታው በሰባተኛው ወር በ12016 የተጀመረ ፕሮጀክት ነው። በዘጠኝ ወር ያልቃል ተብሎ ውል የተገባ ነበረ። እሱ ነው 30 ፐርሰንት ለአካባቢ ለታችኛው ተፋሶስ የተለቀቀበት ሁኔታ ነው ነው ላይ ያለችዋ የጀስት አንደርስሉ ስሉሷ አንደኛ ውሃው በማይፈለግበት ጊዜ የሚከፈት ነው። በተለይ ክረምት አካባቢ የሚከፈት ነው። በጋ ውሃ በሚፈለግበት ጊዜ በመጠኑ ለታችኛው ተፋሰስ ሳይቀር የተወሰነ ከትቶለት በመጠኑ ተዘግቶ ወደ ኢንቴክ ካናሉ ጊዛዊ ርክክቡም ታኅሳስ 14 2017 ዓ ም የተፈጸመ መሆኑንና አጠቃላይ ይሄ ፕሮጀክት በኤስዲጂ ፕሮግራም የተፈጸመ መሆኑን ለመግለጽ እንወዳለን። ይሄ የምታዩት ስትራክቸር ሄድወርኩ ከዚህ 1840 ሜትር ርቆ ነው የውሃ መቀልበሻው የሚገኘው። አጠቃላይ ያሉት ስትራክቸሮች በቀኝም በግራም በኩል ያለው ስትራክቸሮች ይህንን ይመስላሉ። በግራ በኩል 250 ሄክታር ያለማ በቀኝ በኩል አምሳ ሄክታር ያለ ማልማለት ነው። ባጠቃላይ አምሳ ሶስት መቶ ሄክታር የሚያ ደማ የምስራቅ ጉራጌ ዞን ዋና አስተዳደር አቶ ሙስጠፋ ጀማል በመድረኩ መክፈቻ ላይ ተገኝተው ባደረጉት ንግግር ዛሬ የተመረቁ ፕሮጀክቶች የህዝባችን እንባ ያበሱና የረዥም ጊዜ የመልካም አስተዳደር ጥያቄ ሆነው ቆይተው የነበሩ መሆናቸውን ነው በመክፈቻ ንግግራቸው የገለጹት። ዛሬ ያስመረቅናቸው የህዝባችን የረጅም ጊዜ የመልካም አስተዳደር ችግር የሆነው የቆዩ ፕሮጀክቶች ምረቃ ላይ ስለተገኝታችሁ በዚህ በአማራ ሁኔታ ተዛዙራችሁ ዋጋ ከፍላችሁ ስላስመረቃችሁ ታላቅ አክብሮትና አድናቆት እንዳቀርብላችሁ ይፈቀድልኝ። የሶዶ ወረዳ የወልዲያ መካከለኛ መስኖ አንዱ ነው። የፕሮጀክት የክልሉ መንግስት በ13 ሚሊዮን 15966 ብር ወጪ በማድረግ ለማስገንባት ሞክሯል። እንደዚሁም 300 ሄክታር በማልማት 1200 አባራና እማወራዎች ተጠቃሚ የሚያደርግ ስለሆነ እነሆ ዛሬ የተመረቁ በኮድ ፕሬዝደንታችን በተገኙበት ምረቃው ለምረቃ በቅቷል። እንኳን ደስ አላችሁ ለሶዶ ወረዳና አካባቢ ላላችሁ አርሶ አደሩ ትልቅ ብስራት ስለሆነ ለእናንተ እንኳን ደስ አላችሁ ለማለት ወዳል። ለኢንቨስትመንት ተመራጭ ከሚያደርጋቸውን መሰረተ ልማቶች አንዱ ንጹህ የመጠጥ ውሃ አቅርቦት ነው። የዚህ አካል የሆነው የቡይ ከተማ የመጠጥ ውሃ አቅርቦት ግንባታ ፕሮጀክት 209 ሚሊዮን 183 ሺህ 22 ብር በባስኬት ፈንድ የረጅም ጊዜ ብድርን ፋይናንስ ምንጭና በክልሉ እስከ ከተማ አስተዳደር ድረስ የማቺንግ ፈንድ በማዋጣት የተገነባው ከ35 ሺህ ህዝብ በላይ የንጹሕ መጠጥ ውኃ ተጠቃሚ የሚያደርግ ፕሮጀክት ስለሆነ የቡይ ከተማ ህዝብ የረጅም ጊዜ ጥያቄያችሁ ብዙ ጊዜ የፖለቲካ አጀንዳ የሚሆነው አንዳንድ ያኮረፉ ሰዎች የሚጠቀሙበት የነበረው አጀንዳ ዛሬ ለዚህ ስለበቃችሁ በራሴና በዚህ በታዳሚው ሰው በተጠቃሚው ሰው ታላቅ አለ እንኳን ደስ አላችሁ። በማዕከላዊ ኢትዮጵያ ክልል ውኃ መስኖ ማዕድን ልማት ቢሮ ኃላፊ አቶ ዳዊት ኃይሉ በበኩላቸው የልማት ፕሮጀክቶች ተደራሽነትን ለማሳደግ በትኩረት እየተሰራ እንደሆነ ነው የገለጹት። በቡዊ ከተማ አስተዳደር የንጹህ መጠጥ ውኃ ሳኒቴሽን በ210 ሚሊዮን ብር መገንባቱን የገለጹት ኃላፊው ከ65 ሺህ በላይ የከተማውን ነዋሪዎች ተጠቃሚ እንደሚያደርግም ተናግረዋል። የቡይ ከተማ የንጹህ መጠጧ ፕሮጀክት ግንባታ ተቋራጭ ጂቲፒ ኢንጂነሪንግ ና እሞ ኤሌክትሮ መካኒካል በጣምራ የወልዲያ መስኖ ፕሮጀክት ግንባታ ተቋራጭ አቶ ባይሉ ላይ ገፉ የዋስራዎች ኮንስትራክሽን ድርጅት የፕሮጀክቶቹ ግንባታ ተጀምሮ እስከሚጠናቀቁ ድረስ በተለይ አዲሱን ክልል መስርተን ፕሮጀክቱን ከተረከምበት ጊዜ ጀምሮ ተቋራጮቹ በከፍተኛ ኃላፊነት በባለቤትነት መንፈስ በየጊዜው የሚያጋጠማቸውን የግንባታማ እቃ መናር እና መሰል ችግሮች በመቋቋም ያጋጠሙ ችግሮቻቸውን በማለፍ ለዛሬ ፍሬያማ ውጤት እንድንደርስ ርብርብ አድርገዋል። ለውጤትም በቅተናል። ክብር ርዕስ መስተዳደር፣ ክብር ሚኒስትር፣ የቡይ ንጹህ መጠጣ ፕሮጀክት ውል በመግባት በወራጥር በ2013 ዓም የተጀመረ ሲሆን የጣሊያን የልማት አጋር ድርጅት የፈረንሳይ የልማት ድርጅት የአውሮፓ ኢንቨስትመንት ባንክ በረጅም ጊዜ በሚከፈል ብድር የበጀት ምንጭ በመሆን በክልሉ መንግስት የማችንግ ፈንድ ግንባታው ተጠናቆ በዛሬ ዕለት በይፋ የተመረቀና ለከተማው ነዋሪ ንጹህ መጠጥ አገልግሎት እንዲሰጥ የተደረገ ፕሮጀክት ነው። በአጠቃላይ ፕሮጀክቱ ከጉድጓድ ቁፋሮ ጀምሮ እስከ ግንባታው ማጠቃለያ ድረስ ወደ 210 ሚሊዮን የሚጠቃ በፈጀ ወጪ ግንባታው በማጠናቀቅ ለዛሬ ምረቃ ስነ ስርዓት ማብቃት የተቻለ ሲሆን ይህም ፕሮጀክት ከ35000 በላይ የሚሆነ ከተማው ነዋሪ ህብረተሰብ የንጹህ መጠጥ ውሃ ተጠቃሚ ማድረግ ተችሏል። በሌላ በኩል የዛሬ የምረቃ አንዱ አካል የሆነው የወልዲያ መስኖ አውታር ግንባታ ፕሮጀክት ከተረጅነት በመላቀቅ ወደ ምርታማነት ለመሻገር በምናደርገው ርብርብ የመስኖ ልማት ስራችን የአንበሳውን ድርሻ ይይዛል። ፓርቲያችንና መንግስታችን በተያዘው ቁርጠኛ አቋም ከተረጅነት ለመላቀቅ በርካታ ስራዎች እየተሰሩ ያሉ ሲሆን፣ የወልዲያ መስኖ አውታር ግንባታ የዚሁ ስራ አንዱ ማሳያ ነው። በምክትል ርዕሰ መስተዳደር ማዕረግ የመሠረተ ልማት ክላስተር አስተባባሪና የትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ በበኩላቸው ዛሬ ተመርቀው ለአገልግሎት የበቁ ፕሮጀክቶች መንግስት ለዜጎች ጥያቄ ምላሽ ለመስጠት ያለውን ተነሳሽነት ያሳየ ነው ብለዋል። ዞኑ ከ400 ሚሊዮን ብር በላይ ተገንብተው ለአገልግሎት ክፍት የተደረጉ ፕሮጀክቶች ለወጣቶች የስራ ዕድል ፈጠራ፣ ለምርትና ምርታማነት መጨመር ምርትን ወደ ገበያ ማቅረብ ከፍተኛ አስተዋጽኦ እንደሚያበረክትም ተናግረዋል። በምስራቅ ጉራጌ ዞን ብቻ ከ400 ሚሊዮን ብር በላይ ወጪ የተደረገባቸው መሰረተ ልማቶች ተመርቀው ለአገልግሎት በቅተዋል። የትልቅ ፕሮጀክት ማብሰሪያ መሰረተ ድንጋይም ተጥሏል። እነዚህ ተግባራት የቤተሰቦቻችንንና አጠቃላይ ማህበረሰባችንን ወደ ብልጽግና የሽግግር ራዕይ እንዲሁም የወደፊት የህይወት የደህንነት ዋስትናን የሚያረጋግጡ ናቸው። የዛሬዋ ዕለት የእያንዳንዳችን ህይወት የሚቀየርበት መሬታችን ወቅት ሳይጠብቅ የምርት ፍሬውን ያለቋርጥ የሚለግስበትና ኢኮኖሚያዊና ማህበራዊ እንቅስቃሴዎች የሚቀላጠፉበት የሽግግር ዕለት ነች። በተፈጥሮ አቀማመጡ የመንገድ መሰረተ ድምቀትን ተደራሽ ለማድረግ አስቸጋሪ በሆነ አካባቢ የሚገኙ ማህበረሰቦችን ተጠቃሚ የሚያደርግ የኩምበርናዳ የጠጠር መንገድ እንዲሁም መደበኛ ድልድይ ለመገንባት አዳጋጅ በሆነው የሻሾ ወንዝ ላይ የተዘረጋው የሻሾ ተንጠልጣይ ድልድይ ግንባታ የዜጎችን እንግልት በእጅጉ የቀረፉ በዛሬው ቀን የተበሰሩ ልማቶች ናቸው። ለወጣቶች የስራ እድል ለመፍጠር ምርትና ምርታማነትን ለማሳደግና የምርት ወቅቶችን ቁጥር ለማበራከት ከፍተኛ ፋይዳ ያለው 300 ሄክታር የሚያለማው የወልድ መስኖ ፕሮጀክት የነጋይ ተስፋችን ሆኖ እነሆ ዛሬ ብቅ ብሏል። ከፍተኛ የመንግስት መዋለ ንዋይ ያፈሰሰበት ዛሬ ለምርቃት የበቃው የቦይ ከተማ የንጹህ መጠጥ ውሃ ሳኒቴሽን ፕሮጀክት ትልቅ መስዋዕትነት የተከፈለበት ግዙፍ ስራ ነው። ከሁሉ በላይ የቡታ ጅራ ከተማን የመጠጥ ውሃና ሳኒቴሽን ችግር በእጅጉ ሊቀርፍ የሚችለው ከ500 ሚሊዮን ብር በላይ ወጪ ወጥቶ ለመገንባት የታቀደው የቡታ ጅራ ከተማ ሳኒቴሽን ፕሮጀክት መንግስት የዜጎችን የመሰረተ ልማት ጥማትን ለማርካት እያደረገው ላለው ጥረት ጉልህ ማሳያ ነው። ዶክተር ኢንጂነር ሀብታሙ ይተፋ እንደገለጹት የፌዴራል መንግስት በሀገሪቱ ፍትሐዊ የልማት ጥያቄዎችን ለማስተናገድ በመንግስት በጀት አሊያም ከልማት አጋሮች በሚገኝ ድጋፍ ዘርፈ ብዙ ጥረት እያደረገ እንደሆነ ነው ያብራሩት። በሁሉም ዘርፍ የሚተገበሩ ፕሮጀክቶች 7.3 ሚሊየን ብር እንደሚገመትም ሚኒስተሩ አስረድተዋል። ባለፉት አምስት ስድስት ዓመታት ከፍተኛ ስኬት ከታየባቸው ፕሮጀክት ለማስፈጸመቅባችን በልዩ ሁኔታ ታይተው ችግር ማውራት ሳይሆን ችግር መፍታት ማገዝ ስናመጣ እነዚህ ፕሮጀክቶች በቁጥር ቀላል የማይባሉ በገንዘብ ትልቅ የሆኑት ትርጉም አላቸው። ብልጽግና ስንል በቃል ብልጽግና ብቻ አይደለም። እያንዳንዱ ዜጋ በጣም ቆላማ በሆኑ አካባቢ ተጠቃሚ መሆን እንድችል ደጋማ ቦታ መጠቀም እንድችል ኢትዮጵያዊ በሙሉ በተቻለው ልክ መንግስት በቻለው አቅም የቻለውን እየዘረጋ እና እያገዜ ዜጎች እንዲያጣቀሙት ማድረግ ላይ ትልቅ ድርሻ አላቸው። እንደምናቅ ውሃ ህይወት ነው። ሰው ልጅ ወደ ምድር ሲመጣ በውሃ ይመጣል፣ ከምድር ሲሸኝም በውሃ ይሸኛል። ስለዚህ ውሃ ደግሞ ሁሉን ነገር መሰረት በመሆኑ በዛ ደረጃ ላይ ታሳቢ ድጎ የተሰጣ ሌላ ጉዳይ በክልላችን በተለይ እዚህ አካባቢ በየአመቱ ሲያስቸግር የነበረው የጎርፍ ጉዳይ ነው። ጎርፍ እውነት ነው፣ አደጋ ነው። ነገር ግን መሰራት የሚገባው ጉዳዮች ሳይሰሩ መቆየታቸው በየአመቱ ችግር ሲያጋጥመ ነበረ። በተለይ በዚሁ በምስራቅ ጉራጌ ዞን በሌላ ወረዳዎቻችን ላይ አካባቢ አሳስ ወንዝ የሚባል ላይ ይህንም ችግር ለመፍታት የተራል መንግስት ከፍተኛ ድርሻዎችን የተወጣ እንገኛለን። እንደ ክልል ወደ 73 ኪሎ ሜትር የወንዝ አመራር ስራ በቅርብ ጊዜ ስራ እናስጀምራለን። በገንዘብ ወደ 560 ሚሊዮን ብር የሚሆን ጨረታ እያለቀ ይገኛል። ከዛ ውስጥ አንዱ 15 ኪሎ ሜትር በስራ ጉራጌ ዞን በመስቃን ወረዳ በአቅላኛው አሳስ ወንዝ ላይ የምንሰራው ስራዎች ናቸው። እንግዲህ ይህን ስንሰራ ውሃ ስናቀርብ፣ ውሃ አደጋም ነው በደንብ ካልተጠቀሙ ቅድም እንዳየነው መስኖ መጠቀመቻል አደጋውን ይቀንሳል። ምክንያቱም ውሃ ተርፎን ጎርፍ መሆን በረከት ብለን መውሰዱ ይሻለናል። አንዳንድ ቦታ ሰዋሃቶ ስለሚቸገር በዛ ደረጃ ላይ መስራት ያስፈልገናል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን የተገነቡ ልዩ ልዩ የልማት ፕሮጀክቶች ተመርቀው ለህብረተሰቡ ለአገልግሎት ክፍት ተደርገዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንደገለጹት ባለፉት ሰባት አመታት የህዝብ ተጠቃሚነትን ለማረጋገጥ ዘርፈ ብዙ ልማት ስራዎች እየተተገበሩ መሆኑን ነው በመክፈቻ ንግግራቸው የተናገሩት። እንደምታወቁት ባለፉት ሰባት አመት መንግስታችንና ፓርቲያችን ብዙ ስራዎችን ይጀምራል፣ ብዙ ስራዎችን ያጠናቅቃል፣ ለህብረተሰቡ ለአገልግሎት እንዲውል ያደርጋል። ይሄ እጅግ በጣም ቆራጥ አመራር በየደረጃው ስላለ፣ የፓርቲያችን ፕሬዚዳንት ክቡር ዶክተር አብይ የሚሰጡት አመራር በየደረጃው ጠንካራ ስለሆነ፣ የህዝብ ተጠቃሚነት ካላረጋገጥን የፓርቲያችን መቀጠል አስፈላጊነት ስለሌለው ነይትም ቀንም ድሮ ከነበርንበት በተሻለ ሁኔታ ህዝባችንን ለማገልገል ዝግጅት አድርገን ፕሮጀክቶችን እንጀምራለን፣ እንጨርሳለን። በዚህም አማካኝነት ተጠቃሚነት የህብረተሰብ ተጠቃሚነት እያረጋገጥን እንሄዳለን። ዛሬ ከነጋ ብቻ ወደ ስድስት ቦታ ሄደን ወደ አምስት ፕሮጀክቶች መርቀናል። አንድ ፕሮጀክት የመሰረት ድንጋይ አኑረናል። ከሰዓት በኋላም በተመሳሳይ ሁለት ፕሮጀክቶችን እንመርቃለን። ነገና ከነገ ወዲያ በተመሳሳይ ከ16 በላይ ፕሮጀክቶችን እንመረቃለን ብለን እናስባለን። እንግዲህ ይሄ ሁሉ ውጤት የመንግስታችንና የፓርቲያችን እንዲሁም የህዝባችን ውጤት ስለሆነ ለሶስቱም በአንድ ጊዜ ምስጋና አቅርቡልኝ። በመቀጠል የማስተላልፈው መልእክት ስራዎች ከተሰሩ በኋላ መንከባከብ፣ እንደ ልጅ በደንብ መያዝ ያስፈልጋል። በተለይ ውሃ የሁሉ ነገራችን ማጠንጠኛ ነው። ቅድም ዶክተር እንደተናገሩት ውሃ ስንመጣም በጣም እንጠቀምበታለን ስንሄድም እንጠቀምበታለን። እኔ ደግሞ በተጨማሪ ሁላችንም ሰው ሆነ እንድናስብ በእሳቸው መልዕክት ላይ አንድ ተጨማሪ መልእክት አስተላልፋለሁ። ስንመጣ ሰው ነው ያጠበን ስንመለስም ሰው ነው የሚያጥበን አይደለም። ስለዚህ እንደ ሰው በደንብ እየተጋገዘን እዚህ መሬት ላይ ስንኖር እየተባበረን አንተ ትብስ እኔ ትብስ ብለን መንግስት ይዘረጋልን ፕሮጀክቶች በአግባቡ እየተጠቀምን መሄድ ያስፈልጋል። በዛሬው መሰናዶዋችን በማዕከላዊ ኢትዮጵያ ክልል በተለያዩ አካባቢዎች የተለያዩ ፕሮጀክቶች ተገንብተው ለህብረተሰቡ አገልግሎት ለመስጠት ተመርቀው ክፍት እየተደረጉ ይገኛሉ። እኛም በምስራቅ ጉራጌ ዞን ተገኝተን የተለያዩ አካባቢዎች ተዘዋውረን የምረቃ ሂደቱ ምን እንደሚመስል የቃኘንበት መሰናዶ የተከታተላችሁትን ይመስል ነበር። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራ ባለሙያው የአዲስ አሃጅ ተማም ጋር በጋራ በመሆን ነበር። ሰላም።